ሰላም ሰላም እንደምን ቆያችሁ! የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች፣ ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሳብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ሰላም ጤና ይስጥልኝ ውድ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች እንደምን ከረማችሁ ዛሬም ወደ እናንተ አዳዲስ መረጃዎችን ይዘን መተናል ይህንን ቻናል ሳብስክራይብ እንዲሁም ላይክ ሼር በማድረግ የደወል ምልክቱንም በመጫን ቤተሰብ እንዲሆን እንላለን ኢትዮ ቮይስ ለላቀ መረጃ ሁሌም እንትጋለን የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲል አቶ ጌታቸው ረዳ ገለጹ የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ አስታወቁ። ክልሉ ላይ የህግ ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሉና በጥቅም የተሳሰሩ የተወሰኑ የህዋት አንጃዎች የተወሰኑ ከፍተኛ መኮንኖችን በመያዝ ክልሉን አደጋ ላይ እየከተቱ ነው ብለዋል። ይህ እንቅስቃሴ ትግራይን ወደ ሌላ የትርምስ ምዕራፍ እየወሰደ ይገኛል ሲሉም ገልጸዋል። ይህንን አስመልክቶ የፌደራል መንግስት በፕሪቶሪያል ስምምነት መሰረት ጊዜያዊ አስተዳደሩ ስራውን እንዲሰራ ድጋፍ እንዲያደርግ እንጂ ጦር አዝምቶ ጣልቃ እንዲገባ ጥያቄ አላቀረብንም ብለዋል። በዚህም ደረጃ ጥያቄ ለማቅረብ የሚያስችል ሁኔታም የለም ሲሉ ገልጸዋል። ክልሉ ወደ ሌላ ጦርነት መግባት የለበትም። ጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው። የፌዴራል መንግስት አግባብነት ያለው ኃላፊነት መውሰድ ይኖርበታል ብለዋል። የትግራይ ህዝብ ዳግም ወደ ግጭት እንዳይገባና ሰላምን መፍጠር የሚቻልባቸው እድሎች ማጽናት እንደሚገባ ጠቅሰዋል። ጽህፈት ቤት ተከፍቶ ደብረ ጽዮን ገብረ ሚካኤል የሚመሩት ህዋት የመደባቸው ከንቲባ ገብተዋል። የምስራቃዊ ዞን እና የአዲግራት ከተማ አስተዳደሮችም እንዲሁ የደብረ ጽዮን ደብረ ሚካኤል በሚመሩ ህዋት ቁጥጥር ስር ውሏል። በደቡባዊ ምስራቅ ዞን አዲግራትም፣ ሳምሪ እንዲሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደሩ መዋቅሮች በህዋት ተመራጮች መጠቃታቸው ተገልጿል። ጉባኤ ያካሄደው ህወት የሾማቸው የመቀሌ ከንቲባ ዶክተር ረድኤ በርሄ የምስራቃዊ ዞን ዋና አስተዳደር ፍስሀ ኃይ ላይ ዛሬ መጋቢት አራት 2017 ዓም በህዝብ ታጅበው ወደ የጽህፈት ቤታቸው መግባታቸውን አስታውቀዋል። ሌላ ጦርነት ታስተናግድ ይሆን? አቶ ጌታቸው ረዳ ትግራይ በፍጹም ጦርነት ማስተናገድ አትችልም ሲሉ ተደምጧል። በአንድም የትግራይ ወጣት ለእንደዚህ አይነት እርካሽ ተግባር መስዋዕት ለመሆን ዝግጁ አይደለም። በእርግጠኝነት መናገር የሚችለው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጪ የእግሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም። በምንም መልኩ ሊከሰት አይችልም። ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው ነው የሚያስመስለው። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በበቂ ሞተናል፣ በቂ ረግፈናል፣ በበቂ መሰረተ ልማት ወድመናል ሁሌ ይናገራሉ። መፎከር በእኔ ነው የሚያምረው። በቃን ብለናል፣ ያኔ የምንለውን ብለናል። አሁን ግን ሌላ የሰላም ምዕራፍ ሲፈጠር ሁሉንም አጋጣሚ ተጠቅመ የትግራይ ህዝብ እንደገና እንዳይንበረከክ እኔ ልንበረከክ ነው ማለት ያለብህ ማብሲያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ የህክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቱ አልፏል። በሟች ወጣት ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ከተማ ፖሊስ አስታውቋል። በለሚኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሴንሻይን ቤቶች ፊት ለፊት በሚገኘው ጉዳሴ ህንፃ ላይ ነዋሪ የነበረችው ሟች ቀነኒ ያዱኛ መጋቢት አንድ ቀን 2017 ዓም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ እንዳለፈ ፖሊስ ገልጿል። የአዲስ አበባ ፖሊስ መረጃው ከደረሰ በኋላ የምርመራ ቡድን በማዋቀር እና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ መሆኑና የሟች አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ ማድረጉን አመልክቷል። ሟች ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱአለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ መሆኑን ገልጿል። በቀጣይ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ ያስታወቀ ሲሆን በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ናቸው ብሏል። ከዚህም ባሻገር የሚናፈሱ መረጃዎች በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉ እና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ከተማ ፖሊስ አስታውቀዋል። ሰላም ሰላም፣ እንደምንቆያችው የኢትዮ ቮይስ ዩብ ቻናል ቤተሰቦች ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሳብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን።